ያረገሆ እናያለን። የሶስቱን ቀን ነው የሚያስከትለው በአንድ ቀን ደስ ይለኝ ችግር አለበኝም እንደ ያክል አይሄድም። ምንም ችግር የለውም። አንድ ቀን ነው መሄድ የሚችለው እንጂ ሁለት ቀን ምናምን አይሄድም። እሱ የፈለገ ቢመጣ እ አንድ ቀን ነው የምሄደው አያሳደም ሲጀምር

ፈቃድ ምና ሁለታችሁ ነ ላይፍ ላይ የምታወሩት ኤፍሬም ነው እንደ ፕራንክ ያደረገው። በዛናት ለኤፍሬም ነበር ፕራንክ ሊያደርግ የመጣው ከማነ ስሙ ጋር ማለት ነው። ግን ያኛውን ድሮ ነግሯት አልገባሽ እሱን እንደሚያደርጉት